እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ትላንትም ዛሬም ለዘላለም ያው ነው። እግዚአብሔር ይባረክ። ዛሬ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር መልካም ነው። በእግዚአብሔር ፊት መሆን፣ እግዚአብሔርን ቃል መስማት፣ እግዚአብሔር አምላክ ስለሰጠን ዕድል እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የምንካፈለው የመልእክቴ ርዕስ ማነው የህይወት ዋስትና የሰው ልጅ የህይወት ዋስትና ማን ነው ማነው የህይወት ዋስትና እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር እግዚአብሔር ፈቃድ በፈቃዱ ሰው ለዘላለም የእግዚአብሔር ፍቃድ ሰው ለዘላለም እንዲኖር እንዲኖር ነው የእግዚአብሔር ፍቃድ። ከዘላለም ሞት ከዘላለም ኃጢአት ፍርድ እንዲድኑ ነው እግዚአብሔር ፍቃድ ለሰው ልጅ ያለው ፍቃድ በኢየሱስ በማመን ዋጋ ያልከፈሉበትን ሕይወት ይኖሩ ዘንድ እግዚአብሔር ለሰው ልጅ ሁሉ ዋስትና ነው። የሰው ልጅ ሕይወት ዋስትና ለዓለም ሁሉ የሕይወት ዋስትና ኢየሱስ ክርስቶስ ነው። እግዚአብሔር አምላክ የተመሰገነ ይሁን። በዮሐንስ ምዕራፍ ሦስት ቁጥር ዐሥራ ስድስት የእግዚአብሔር ቃል እንደሚያስተምረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንዳይጠፋ ወይም እንዳይሞት አንደኛ ልጁን ኢየሱስ ክርስቶስን ለሰው ልጅ ሁሉ ወይም ለዓለም ሁሉ ቤዛ አድርጎ ሰጠ ይላል። እግዚአብሔር ለሰው ልጅ የሰው ልጆች በሕይወት ይኖሩ ዘንድ ይድኑ ዘንድ ለዘላለም እንዳይጠፉ የሚወደውን መተካ የሌለውን አንደኛ ልዩን ኢየሱስ ክርስቶስን ቤዛ አድርጎ ወይን የሕይወታቸው ዋጋ አድርጎ ሰጠን። እግዚአብሔር አምላክ የተመሰገነው በሱ የሚያምን ሁሉ አይጠፋም፣ አይሞትም ለዘላለም ይኖራል ብሎ ይናገራል። ኢየሱስ ክርስቶስ ብቻ ነው ሞታችንን በሞት የሻረ። ህይወታችን በህይወት እንዲኖር እንድንኖር ሕይወቱን የከፈለልን ኢየሱስ ክርስቶስ ብቻ ነው። እርሱ ይሄንን ሁሉ ሲያደርግ ለኔና ለናንተ ሕይወት ዋስትና ለመሆን ለማረጋገጥ ሕይወቱን መስዋዕት አድርጎ ሞታችንን በሞቱ ሽሮ ዋስትናችንን አረጋግጦልን ለዘላለም ከእግዚአብሔር ጋር እንድንኖ እንድንኖር ኢየሱስ ክርስቶስ ዋጋ ወይም የዋስትናችን ዋጋ ሕይወቱን በቀራኔው መስቀል ላይ ከፍሎልናል። ወገኖቼ ይህ ጌታ ነው። የእግዚአብሔር ፍቃድ ሰዎች እንዳይጠፉ ነው፣ ለዘላለም እንዲኖሩ ነው። እግዚአብሔር ፍቃዱ፣ አፈጣጠሩ ሰውን ሲፈጥር ለዘላለም እንዲኖር ነው። ሰው ግን በራሱ ሐሳብና ምኞት በጥፋታቸው ስፍራቸውን ለቋል። በሮሜ ምዕራፍ 6 ቁጥር 23 እንዲህ ብሎ ይናገራል የኃጢአት ደመወዝ ሞት ነው ነውና፣ የእግዚአብሔር የጸጋ የጸጋ ስጦታ ግን በኢየሱስ ክርስቶስ የዘላለም ሕይወት ስጦታ ነው ብሎ ይናገራል። ሰው እንዳይሞት ሰው ኃጢአተኛ ነው። ያንን ኃጢአቱን ዋጋ የሚከፍል ኢየሱስ ክርስቶስ ዋጋውን ሊከፍል ሰው እንዳይሞት ኃጢአት ሰው የኃጢአት የሠራ ሁሉ ኃጢአተኛ ሁሉ የመጨረሻ ዋጋው ወይም የመጨረሻው ክፍያ የሚከፈለ ደመወዙ ሞት ነው። የሚሞተውም ዘላለማዊ ሞት ከእግዚአብሔር ተለይቶ ለዘላለም የሚኖር ለዘላለም የሚሞት ሞትን ይሞታል። እግዚአብሔር ግን ሰዎች እንዳይሞቱ ከዘላለም ሞት ለማዳን ግን አንደኛ ልጁን ኢየሱስ ክርስቶስ የእግዚአብሔር ጸጋው የጸጋው ስጦታ የሰጠ ከሁሉ በላይ ስጦታ ለሰው ልጅ እግዚአብሔር የሰጠ ዋስትናው ለሰው ልጆች ዋስትናውን ለማረጋገጥ የሕይወት ዋስትናቸውን ለማረጋገጥ ኢየሱስ በኢየሱስ ክርስቶስን ሰጠን። በኢየሱስ ክርስቶስ የዘላለም ሕይወት ስጦታ አድርጎ ሰጠን። እግዚአብሔር አምላክ የተመሰገነ ይሁን። ይህ አምላክ ነው ዋስትናችን የሚያረጋግጥልን የገለጠልን ፍቅሩ አንደኛ ልጁን ኢየሱስ ክርስቶስን ለእኛ ግን ምንድን አረገ የሕይወታችን ዋስትና ለማረጋገጥ ለኛ የኃጢአታችን ወይም የኃጢአታችን ሞት የሻረልን በሞቱ ሞታችን የሻረልን ኢየሱስ ክርስቶስ ነው። እግዚአብሔር አምላክ የተመሰገነ ይሁን። በመዝሙር 103 ቁጥር 8 እግዚአብሔር ቃል በዚህ ስፍራም ደግሞ ሲያስተምረን እግዚአብሔር መሐሪና ይቅርባይ ነው ከቁጣም የራቀ ምሕረቱ የበዛ ነው ብሎ ይናገራል። አዎ እግዚአብሔር መሐሪ ነው። ፍቅሩ እጅግ ብዙ ነው። እግዚአብሔር መሐሪ ከመሆኑ እግዚአብሔር በምሕረቱ እጅግ ባለቀ ጸጋ ነው። የማያልቅበት ፍቅር አለው። የማያልቅበት ምሕረት አለው። ይሄንን ዋስትናችን በሕይወት በዘላለም ከሱ ጋር እንድንኖር በሕይወት እንድንኖር እንድንኖር ዘንድ ዋስትናችን የገለጸልን በዘላለም ፍቅር ወዶን እንደገና በማያልቅ ምሕረቱ ምሕረትን ያደረገልን እግዚአብሔር ብቻ ነው። እግዚአብሔር አምላክ የተመሰገነ ወገኖች ይህንን አምላክ በደንብ እንድታውቁ፣ ይህንን ሁሉ ዋጋ የከፈለ በምሕረቱ በዘላለም ፍቅር የወደደን ፍቅሩ ብዛት የፍቅሩ ብዛት በዘላለም ፍቅር የወደደን ለአንድ ቀን አይደለም፣ በዘላለም ፍቅር የወደደን ምሕረቱን የገለጸልን የማያልቅ ምሕረት ነው። እግዚአብሔር በምሕረቱ እጅግ ባለጸጋ ነው ብሎ እግዚአብሔር ቃል ያስተምረናል። ከቁጣም የራቀ ነው። እግዚአብሔር አይቆጣም። ከቁጣው የዘገየ ነው። እግዚአብሔር ቶሎ አይቆጣም። እግዚአብሔር ምህረትን ያስቀድማል። ሰዎች ምህረትን ያገኙ ዘንድ ተመልሶ ምህረትን ያገኙ ዘንድ ከእግዚአብሔር ምህረትን ይቀበሉ ዘንድ እግዚአብሔር ቁጣውን ያዘገየ ምህረቱን ያስቀድማል። እግዚአብሔር አምላክ የተመሰገን መሐሪ አምላክ ነው። ይቅርባዊ አምላክ ነው። ሞታችንን እንድንሞት የማይወድ እግዚአብሔር ለዘላለም እንድንው የሕይወታችን ዋስትና አድርጎ ቀብዲውን የሰጠን ኢየሱስ ክርስቶስ ነው። እሱን በመስቀል ላይ ዋጋችንን የሞት ዕዳችንን ከፍሎልናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በምሕረቱ እጅግ ባለጸጋ ነው። በሕዝቅኤል በሕዝቅኤል ምዕራፍ 33 ቁጥር 11 እንዲህ ብሎ ይናገራል። ኃጢአተኛ ከመንገዱ ተመልሶ ከሚሰራው ኃጢአት ከክፉ ሥራው ተመልሶ በሕይወት እንዲኖር እንዳይሞት እወዳለሁ ብሎ እግዚአብሔር ይናገራል። ሞትን እንዲሞቱ አልፈቅድም ነው የምለው እግዚአብሔር ከኃጢአቱ ተመልሶ ከሰራው ስራ ተጸጽቶ በንሳ ወደ እኔ ተመልሶ በሕይወት እንዲኖር ነው። እንዲሞት በሀጣቱ እንዲሞት አልፈቅድም ብሎ እግዚአብሔር አልወድም። ይመለስ ዘንድ ምሕረቴ ብዙ ነው። ይመለሱ ዘንድ የምሕረት እጆችን ሁል ጊዜ ዘረጋለሁ ወደ እኔ መጥቶ ተጸጽቶ ንሳ ገብቶ ተመልሶ ከክፉ ስራቸው ተመልሶ በሕይወት ይኖሩ ዘንድ እንዳይሞቱ በኃጢአታቸው እንዳይሞቱ ብሎ እግዚአብሔር አልወድም አልፈቅድም። ስለዚህ እስራኤል ቤት ሆይ ይላል የእስራኤል ቤት ሆይ ከክፉ መንገድ ተመልሰ ለምንድን ተመለሱ ብሎ ይናገራል። ተመለስ የእስራኤል ቤት ሆይ ኃጢአት አትስራ፣ ከክፉ ስራ ተመለስ። ለምን ትሞታለህ በኃጢአትህ ለምን በክፉ ስራ ትሞት አለ። በሕይወት ትኖሩ ዘንድ እኔ ግን ዋጋ ከፍያለሁ ልጄን ሰጥቻለሁ። እንሽ ዋስትናችሁን የሚያረጋግጥ ልጄን ኢየሱስ ክርስቶስን ለዓለም ሁሉ ወይም ለሰው ሁሉ ሲጦታ አርጌ መዳኛ ይህ ነው የሚሆን ዓለም ሁሉ የምትድን ሰው ሁሉ የሚድነው በዚህ መንገድ ስለሆነ እርሱን ለእናንተ ለዋስትናችሁ ዋጋ አርጌ ለዓለም ሰጥቻለሁ ይላል እግዚአብሔር። እግዚአብሔር አምላክ የተመሰገነ እግዚአብሔር። ሰውን ከፈጠረ በኋላ እግዚአብሔርን ሰውን ሲፈጥር በገነት ነው ያኖረው፣ ከእግዚአብሔር ዘንድ በመልካሙ ስፍራ ነው። ሰውን ከፈጠረ በኋላ እግዚአብሔር ያስቀመጥ አኖረው። ሰው ግን በሰራው ኃጣቱ የተነሳ ከገነት ወደ ምድር ስፍራውን ለቆ ወደ ምድር ወረደ። ወደ ዝቅተኛው ስፍራ ወረደ። በኃጢአቱ የተነሳ ባለመታዘዝ የተነሳ መከራና ሞት በነገሰበት ምድር ላይ መኖር ጀመረ። ስለዚህ ወደዚህ እግዚአብሔር ወደዚህ ኃጢአተኛው ሰው እንዳይሞት ደግሞ እግዚአብሔር እንደገና ራራለት። በምድር ላይ እግዚአብሔር ዳግም የተበላሸውን በምድር ላይ የተበላሸውን ሰው እንደገና ሊሰራ አንድ ዕድል ደግሞ ልጁን ኢየሱስ ክርስቶስ ያስተካክለው ዘንድ ያ የተበላሸውን ሰው በኃጢአት የተበላሸውን ሰው አስተካክሎ ለላ ወደ ራሱ ራሱ ሊመልስ ዘንድ ዋጋውን ከፍሎ ሊቤዣቸው ዘንድ ዋጋን ከፍሎ መልሶ ለራሱ ሊያደርግ ዘንድ ልጁን ኢየሱስ ክርስቶስን ከሰማይ ወደ ምድር ላከ። በምድር ላሊያከ ምሕረትን አሳያቸው። በምሕረቱ ተቀበላቸው። ከአባቱም ከአብ ጋር አስታረቀ እና መንፈስ ይበረቱም ዘንድ ከመለሳቸው በኋላ ይበረቱም ዘንድ መንፈሱን ሰጣቸው። አበረታቸው ይመራቸው ዘንድ እና ያጸናቸው ዘንድ ያበረታቸው ዘንድ በምድር ላይ መንፈስ ቅዱስን ሰጣቸው። እግዚአብሔር አምላክ የተመሰገነው። እንደገና ደግሞ የሞት ዕዳ ነበረባቸው። ያንን ዕዳ በሰሩት ኃጢአት እንዳይሞቱ የኃጢአት ደሞዝ ሞት ስለሆነ በሰሩት ደሞዝ በሰሩት ደሞዝ ሞትን እንዳይሞቱ ራሱን ሕይወት በመስቀል ላይ ዋጋውን ከፈለላቸው። ልጆቹ አደረገ ልጆቹ አደረገ፣ በደሙ ዋጃቸው። እንደገና መልሶ የእርሱን የእርሱን የእግዚአብሔርን መለኮታዊ ህይወት ይካፈሉ ዘንድ መልሶ ወደ እግዚአብሔር አመጣ። ፈጠራቸው፣ ተበላሹ፣ እግዚአብሔር መልሶ ሰራ። መልሶም ደግሞ የእርሱን ህይወት፣ መለኮታዊ ህይወት ተካፋይ እንዲሆኑ እግዚአብሔር አደረገ። ወገኖች፣ እንዲህ ያለ ዋስትና ያለን ዋስትና ያለን እግዚአብሔር ነው። እንዳንጠፋ እንዳንሞቶ ሁሉ ከእርሱ ሆነ፣ ሁሉ ከእርሱ ለእርሱ ሆነ ይላል። ከእርሱ ተፈጠረ፣ መልሶም ለራሱ ወደ ራሱ መለሳቸው። ከጠፉ ከተበላሹ ከተስተካከሉ በኋላ ሁሉ ከእርሱ ለእርሱም ከሆነው ነገር አንዳች ነገር የለም ብሎ ይናገር እግዚአብሔር አምላክ የተመሰገነ ይሁን። በዮሐንስ ምዕራፍ 3 ምዕራፍ 11 ቁጥር 25 የእግዚአብሔር ቃል ይናገራል። ትንሣኤና ሕይወት እኔ ነኝ የሚያምንብኝ ብሞት እንኳ ሕያው ይሆናል ይላል። ዋስትና አለኝ። ብትሞቱ ግን በሕይወት ትኖራላችሁ። እግዚአብሔር ሞትን ሽሮ ከሞት አስነስቶ በሕይወት የሚያኖር ነው። የሞተው ለሞተው ዋስትና የሚሆን እግዚአብሔር ነው። የሞተውን ሕይወት የሞተውን የሞተውን ወደ ሕይወት የሚመልስ እግዚአብሔር ትንሣኤ የምኔ ሞትን የሚያስነሳ ህይወትን የሚዘራባቸው የህይወት ምንጭ የሆነው ኢየሱስ ክርስቶስ ነው ወገኖቼ። ስለምን በዓለም ውስጥ በስራ በክፋታችሁና ከእግዚአብሔር ተለይታችሁ ስለምን ትሞታላችሁ? ይህንን አምላክ እንድታውቁ ኢየሱስ ክርስቶስ የህይወታችን ዋስትና ነው። እርሱን አምኖ የሚሞት ቢሞት በስጋ ቢሞትም እንኳን እግዚአብሔር ህያዩ ያደርጋል ይላል። ምና ስለዚህ፣ ትንሳኤም እኔ ነኝ፣ አስነሳዋለሁ። ለሞተው ህይወት የሚሰጥ እኔ ነኝ። እኔ የህይወት ምንጭ ነኝ። ለሞተው ህይወት የሚሰጥ እኔ ነኝ። የሚያምንብኝ ቢኖር ቢሞት እንኳ ህያው ይሆናል ይላል። እግዚአብሔር የሞተውን ወደ ህይወት ይመልሳል፣ ህያው ያደርጋል። የህይወት ዋስትና ኢየሱስ ክርስቶስ ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ፣ ይህንን አምላክ እንድታውቁ ነው ጥሪ የማደርገው። በዮሐንስ ምዕራፍ 10 ቁጥር 28 እንዲህ ይላል፣ እኔ የዘላለም ህይወት እሰጣቸዋለሁ፣ ለዘላለም ለዘላለም እሰጣቸዋለሁ፣ ለዘላለምም አይጠፉም ወይም አይሞቱም፣ ከእጄ ምንም አይነጥቀኝም ይላል። ከእጄ ማንም አይነጥቀኝም። ማንም ከእጄ ውስጥ ከእጄ መዳፍ ውስጥ ፈልቅቆ የሚነጥቀኝ፣ የሚሰርቀኝ፣ የሚወስድብኝ የለም ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነው እኔ የዘላለም ህይወትን ህይወትን እሰጣችኋለሁ። ህይወት የሚሰጠው ኢየሱስ ክርስቶስ ነው። በህይወት የሚያኖር ኢየሱስ ክርስቶስ ነው። ያለ ኢየሱስ ክርስቶስ ህይወት የለም። ያለ ኢየሱስ ክርስቶስ እግዚአብሔር መንግሥት መውረስ አንችልም። ስለዚህ በህይወት እንድንኖር ለዘላለም ከእግዚአብሔር ጋር እንድንኖር እንዳንለይ፣ እንዳንጠፋ ይህንን አምላክ መንገዱ አንድ ብቻ ነው። ወደ እግዚአብሔር ለመመለስ የህይወትን መንገድ ለማግኘት ወደ በህይወት ለዘላለም ከእግዚአብሔር ጋር ለመኖር የእግዚአብሔር ወዳጅ ሆነን ለመኖር ከእግዚአብሔር ጋር ወደ እግዚአብሔር የሚያቀርበው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። መንገድም እውነትም ህይወትም እኔ ነኝ። ወደ አብ ወደ እግዚአብሔር ወደ መንግሥተ ሰማት መምጫ እኔ ነኝ። እውነትም እኔ ነኝ። እውነተኛ አምላክ ነኝ። ስለዚህ ህይወትም እኔ ነኝ ይላል። ያለ እኔ። ማንም በህይወት ልኖር እኔ የህይወት ምንጭ ነኝ ይላል። ከእጄ ደግሞ ማንም አይሞትም በእኔ ቢያምንብኝ ለዘላለምም አይጠፉም ከእጄ ማንም አይነጥቅም ይላል። ማንም ከእጄ መዳፍ ውስጥ ፈልቅቆ አይወስድም። ከኔ ጋር ይኖራሉ። እኔ ኢየሱስ ክርስቶስ የህይወት ዋስትና ነኝ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። ማነው የህይወት ዋስትና? ለሰው ልጅ ህይወት ዋስትና የሚሆነው ከእግዚአብሔር ዘንድ ለለዘላለም የሚያኖረው በእግዚአብሔር ቤት የሚያኖረው፣ በጽድቅ የሚያኖረው፣ ከኃጢአትና ከኩነኔ ነፃ የሚያደርገው፣ የዘላለምን ህይወት የሚያወርሰው ኢየሱስ ክርስቶስን በማመን ብቻ ነው። እግዚአብሔር ይባርካችሁ። ተባረኩ።